ግድቡን እንመታለን ኢትዮጵያ ዝግጁ ነው የፈረንሳይ ድርብ ፊትና የግብጽ የመጨረሻ ቃታ ለዘመናት የኢትዮጵያ ህልውና የሀገራችን ብልጽግና በገዛ ወንዛችን ላይ የመኖር መብታችን ሲፈተን ቆይቷል ዛሬ ደግሞ አዲስ ፈተና አዲስ ማስፈራሪያ ከሩቅ ምድር እየተቃረበ ይመስላል። የውሃ ጦርነት ውስጥ ነን። ይህ ግን የሚያስፈራን ሳይሆን የጥንካሬያችንን ምዕራፍ የሚያበስር ነው። አሁን ከደረሰን መረጃ በኋላ ደግሞ እጅግ በጣም አሳሳቢና አስፈሪ የሆነ መግለጫ በአደባባይ ወጥተዋል። ካለም አቀፍ የዜና ምንጭ በደረሰን መረጃ መሰረት ግብጽ በፈረንሳይ እጅግ ዘመናዊ በሆነ ራፋኤል ጀት ለመታጠቅ ስምምነት አድርጋለች። አዎ ሰላሳ ራፋኤል ጀቶች ከሩሲያ ወደ ግብጽ ሊመጡ ነው። ይህ ስምምነት የመጣው ደግሞ ታላቁ የኢትዮጵያ ህዳሴ ግድብ የአባይ ወንዝን ፍትሃዊ አጠቃቀም በሚረጋገጥበት በዚህ ወሳኝ ወቅት ላይ ነው። ይህ ግዢ የመጣበት ጊዜ እጅግ በጣም ወሳኝ ነው። ግብጽ ይህንን የጦር መሳሪያ የምትቀበለው ከኢትዮጵያ ጋራ በታላቁ ህዳሴ ግድብ ዙሪያ ባሉበት ውጥረት ውስጥ ነው። የግብጽ ከፍተኛ ባለስልጣናትና ወታደራዊ መሪዎች በግልጽ አስታውቀዋል። አሁን እርግጥ ሆኗል ይህ ግድብ ይመታል አዎ ሰምታችኋል በጣም አሳሳቢና አስፈሪ የሆነ መግለጫ ነው ያውም ከግብፅ ጦር ኃይሎች ዋና አዛዥ አፍ የወጣ ይህ ምን ማለት ነው ይህ ስምምነት የኢትዮጵያን ደህንነት እንዴት ይነካዋል የአፍሪካ ቀንድ የኃይል ሚዛን እንዴት ይቀይራል ሀገራችን ይህን ፈተና እንዴት እንደምትሸጋገር እንቃኛለን ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆያል በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናችንን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ቤተሰብ ይሁን ይላል። ወደ መረጃው እናሸጋግራችሁ። የራፋኤል ጀቶች ስምምነት የአዲስ ፈተና መምጣት ከሮይተርስ እና ዋሽንግተን ፖስት በደረሰ መረጃ መሰረት ግብፅ ስራሳዳ አዲስ ራፋይል የጦር ጀቶችን ከፈረንሳይ ልትገዛ ስምምነት አድርጋለች። ይህ ስምምነት በግብፅ መንግስት በይፋ ታውቋል። ግብፅ የሁለተኛው ዙር የራፋይል ጭማሪ ጥያቄዋ እንደጸደቀላት ተገለጸ። ይህ ማለት በቅርብ ቀናት ውስጥ የዚህ ግዙፍ የጦር መሳሪያ ግ ተናቆ በይፋ ይገለጻል ማለት ነው። ይህ ስምምነት የተፈጸመው አሜሪካ በወቅቱ የነበራትን ተቃውሞ ገሸሽ በማድረግ ነው። አሜሪካ ለግብጽ የጦር መሳሪያ ዋነኛ አቅራቢ ብትሆንም ፈረንሳይንን ትልቁን ስትወስድ በአሜሪካ ፍቃድ የራሷን ቴክኖሎጂ ለግብጽ እንድትሸጥ በሚል ስምምነት ተፈጽመዋል። ይህ የሚያሳየው የዓለም ሀያላን የራሳቸውን ጥቅም ለማስከበር ያላቸውን ከፍተኛ ውድድር ነው። ይህ ስምምነት አራት ነጥብ አምስት ቢሊዮን ዶላር የሚገመት ከፍተኛ ዋጋ አለው። እያንዳንዱ ራፋኤል ጀት እጅግ ኃይለኛና የተለየ የጦር መሳሪያ የመሸከም አቅም ያለው ዘመናዊ የውጊያ ጀት ነው። ይህ እጀት የሚመጣበት ጊዜ ደግሞ ኢትዮጵያ ህዳሴ ግድቧን በማጠናቀቅ የልማት ጉዞዋን እያፋጠነች ባለችበት ወቅት ነው። ግብጽ ይህን ራፋይል ጀት የምትቀበለው የአባይ ወዝን ፍታዊ አጠቃቀም ከኢትዮጵያ ጋር በተመለከተ ትልቅ ውጥረት ውስጥ ባለበት ሰዓት ላይ ነው። ግድቡን የመምታት ማስፈራሪያ የኢትዮጵያ ቁርጠኝነት። የግብጽ ፕሬዚዳንት አብዱል ፈታህ አልሲሲ ከዚህ ቀደም የናይል ውሃ ቀይ መስመር እንደሆነ አስጠንቅቀው ነበር። ይህንን የሰጡት ደግሞ በደስታና በስካር እንደነበር ይታወቃል። የሀገራችን ሊቃውንት እንደሚያስተምሩት ሰዎች በስሜት ብዛት በደስታ ሚሆን በንዴት የሚናገሩት ነገር ከእውነት የራቀና ከጤነኛ አስተሳሰብ ይወጣ ሊሆን ይችላል። አሁን ደግሞ የግብጽ ጦር ኃይሎች ዋነኛ አዛዥ በይፋ አሁን እርግጠኛ ሆነዋል። ይህ ግድብ ይመታል የሚል በጣም አሳሳቢ አስፈሪ መግለጫ አውጥተዋል። ይህ መግለጫ በግልጽ የጦር ማስፈራሪያ ነው። ሁሉም አማራጮቻችን ክፍት ናቸው ሲሉ አክለዋል። ይህ ማለት ራፋኤል ጀት ገዝተናል፣ ኢትዮጵያን መደቆስ አንዱ ምርጫችን ነው ማለታችን ነው። ይህ ግን ለዘመናት የቆየችውን ኢትዮጵያን በፍጹም አያስፈራትም። ታዲያም ፈረንሳይ ይህንን አደገኛ የጦር ስምምነት የምታደርገው ግብጽ በዚህ ውጥረት ውስጥ ባለችበት ሰዓት ላይ ነው። ከዚህም በላይ ፈረንሳይ ለግብጽ ይህንን ግዙፍ ግዢ የፈቀደችው በፊት ከነበረው ዋጋ ዝቅ በማድረግ ጭምር ነው። ይህ የሚያሳየው ፈረንሳይ በአፍሪካ ቀንድ የራሷን የስትራቴጂካዊ ፍላጎት ለማስጠበቅ ግብጽን እንደ መሳሪያ የተጠቀመች፣ ኢትዮጵያን ፊት ለፊት እየተጋፈጠች መሆኑን ነው። ይህ ግን የኢትዮጵያን ቁርጠኝነት አይቀይረውም። አፍሪካ በአሁን ጊዜ የአራት ዋና ዋና የዓለም ኃይሎች መግቢያ ቀዳዳ ነች። አሜሪካ፣ ቻይና፣ ሩሲያና ፈረንሳይ ዋና ተዋናዮች ናቸው። ቱርክም በዚህ ውስጥ ልትገባ እየሞከረች ነው። እነዚህ አምስት ኃይሎች እዚህ አካባቢ በጣም ተወዳዳሪዎች ናቸው። ፈረንሳይም በአሜሪካ ላይ ተወዳዳሪ ሆና ለመቅረብ የምትጥር ናት። እነዚህ ውላ ውድድሮች በአፍሪካ በተለይም በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የራሳቸውን አሉታዊና አዎንታዊ ተጽዕኖ እያሳደሩ ነው። ግብጽ የዚህ ራፋኤል ጀት መምጣት በሀገሯ ሚዲያዎች በታላቅ ድምቀት ብዘግብም የእኛ ህዝብ ግን እውነታውን ይገነዘባል። የኛ የተከላካይ ኃይል የትኛውንም አይነት ስጋት ለመከላከል ዝግጁ ነው። የተወደዳችሁ የሀገር ልጆች፣ በእርግጠኝነት መናገር የሚቻለው ይሄ ብቻ ነው። አሁን ያለንበት ሁኔታ እጅግ በጣም አሳሳቢና አስፈሪ ቢሆንም ኢትዮጵያ ይህንን ፈተና ተሻግራ ከየትኛውም ጊዜ በላይ ጠንካራ ትሆናለች። የአባይን ውሃ ልጆቿ ለመብራትና የልማት ፍላጎታቸው ለማሟላት የተጀመረው ጉዞ በፍጹም አይቆምም። የሀገራችን የመከላከያ ኃይል የትኛውንም አይነት ስጋት ለመከላከል ሲከተል የሀገራችን ሉዓላዊነት ለማስከበርና ህዝብን ለመጠበቅ ዝግጁ ነው። የሀገራችን ሰላምና ልማት ለማስጠበቅ የሚደረገውን ትግል አብረን እንቀጥላለን። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር። ባረስናችሁ መረጃ እንደተረስታችሁበትና ጠቃሚ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰምናቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኖን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ላለማችን ይሁን።